በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የህዳር ድርሳን ገብርኤል ምዕራፍ አንድ እንኳን አደረሳችሁ አደረሰ ሊቀ መላእክት አብሳሪ መልአክ ቅዱስ ገብርኤል ወርሃዊ መታሰቢያ ሰላም ሰላም፣ ለእናንተ ይሁን ውዴ ቻናል ቤተሰቦች እንደምን አላችሁ ነው ያለው። እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። የአምላኩ ጥበቃ አይለየን። ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉ፣ ቤተሰቡ ሁኑ። አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ ስም አምነን በገጽ ሶስት በባህሪ አንድ በሚሆን ያለ መንፈግ የሚሰጥ ያለ ሐሰት እውነተኛ የሚሆን የተማረኩትን ከምርኮ የሚመልስ ሕሙማንን ከደዌው የሚያድን ከእኛ ዘንድ ለእርሱ ምስጋና የሚገባው ለእኛም ከእርሱ ዘንድ ከደዌ ለመዳን መለመን የሚገባን የምስራችን የሚናገር ሊቀ መላእክት ቅዱስ ገብርኤል ድርሳን ይህ ነው። ህዳር 19 ቀን የሚነገር እንላለን። የጸሎቱ ኃይል በአገልጋዩ ላይ ትደር፣ ለዘላለሙ አሜን! እመቤታችን ማርያም በቤተ መቅደስ ሳለች የእስራኤል ወገኖች በድንጋይ እንውገራት ብለው መከሩ። ከቤተ መቅደሱ በደረሱ ጊዜ መላእክት እመቤታችን ማርያም ወዳለችበት ከሰማይ ሰወርድ አየች። የቤተ መቅደስ ሱም ቅጽሮች እንደ እሳት ሲቃጠሉ እዩ። ይህን ባዩ ጊዜ በየወገናቸው ወገናቸው አፍረው ተመለሱ። ዳግመኛም በስራኤ እንዲገላት ብለው ተማከሩ። እንደ አባታቸው እንደ ሴጣን ቀናተኞች ናቸውና በስራኤም ይግድሏት ዘንድ ስሙ መቃ መጠንቆለ የተባለው ሰራይኛ ፈልገው አመጡ። እሱም እናንተ አጋንንት ረዱኝ ብሎ ሶስት መቶ ሰባ አጋንንት ጠራ። ሰባ ላሞች ለመስዋዕት አቀረበላቸው። እነሱም በድንጋይ ጽፈው ጠፍጥፈው ጽፈው አረዳቸው። ሥጋቸውን በሉ ደማቸውም ጠጡ። ከዚያም ከስራኛ ጋር እመቤታችን ወዳለችበት ቤተ መቅደስ ሄዱ። እመቤታችን ማርያም ሊገሏት እንደመጡ ባወቀች ጊዜ ወደ እግዚአብሔር ጸለየች። የመላእክት አለቃ ቅዱስ ገብርኤል ወደ እኔ ና እያለች እነዚያ ቃሎች እየጠራች ጸለየች። በዚያ ጊዜ ቅዱስ ገብርኤል የሚያበራ የእሳት ሴፍ በእጁ ይዞ መጣ። መጠንቆሉም አጠፋው። ሶስት መቶ ሰባ አጋንንትም ከእርሳቸው አንድ ሳይቀር አጠፋቸው። ከዚህም በኋላ ካህናት እመቤታችን ማርያም የዚህ ከዚህ ውጭልኝ ቤተ እግዚአብሔር አታር ክሽን አሏት። የትጉሃን አለቃ ቅዱስ ሚካኤልም ቅዱስ ገብርኤልም ዳግመኛ መጣ። ሰላምታ ይገባሻል፣ የዳዊት ልጅ ሆይ ከዚህ ውጪ፣ እኔ ከንቺ ጋር ነኝና አይዞሻ አላት። እርሱም እርሷም ከእርሱ ጋር ስነጋገር መላአኩንም መላኩን አየዋት ነበር እያየውትም ነበር ይህንም ከነገራትም በኋላ ተሰውሯል ተሰውሯት። ዳግመኛ መቤታችን ማርያም የክብር የዱማት ሪያኖስ አገር በሚሆን በሊባኖስ ተራራ በነበረችው ጊዜ ቅዱስ ገብርኤል ወደ ሷ ወረደ። የዳዊት ልጅ ድንግል ሆይ ሰላም ላንቺ ይሁን ካላት በኋላ ተነስተሽ ወደ ግብጽ ሂጂ አላት። መቤታችን ማርያም ስለ ሄሮድስ ያገኘው ያገኘን ሁሉ ራስ ታውቃለህ። እኔም ልጀንም ሊገሉኝ እንደፈለጉኝ ታውቃለህ። እግዚአብሔር ካንቺ ጋር ነውና አይዞሽ፣ አትፍሪ የሚያገኝሽም ክፋ ነገር የለም አላት። ይኸውም ከተናግሮ ወደ ሰማይ ወጣ። ምዕራፍ ሁለት ከዚህም በኋላ እመቤታችን ማርያም ወደ ግብጽ ሄደች። ከአንዲት ሴት ዘንድም በደረሰች ጊዜ እመቤታችን ማርያም ሰደበቻት። በዛን ጊዜም ምድር አፏ ከፍታ ያችን ሴት ዋጠቻት። እመቤታችን ማርያም ከዚያች ሴት ቤት ገባች አራት ወር ከአምስት ቀን ተቀመጠች። ከዚህም በኋላ ለዮሴፍና ና ለእመቤታችን ማርያም መልአኩ ታያቸው። ከዚህም ተነስታችሁ ሂዱ አላቸው። ተነስቶም ሄዱ። ግብፃውያንም ባዩዋችሁ ጊዜ ዮሴፍን ይዘው በብዙ ደበደቡት። መቤታችን ግን በዕብራይስጥ ቋንቋ ጸለየች። በዚያን ጊዜ ሊቀ መልአክ ቅዱስ ገብርኤል በእጁ የሚያበራ የእሳት ጦር ይዞ መጣ። በመዓልትም በሌሊትም እኔ ካንቺ ጋር ነኝ፣ ማርያም አይዞሽ አላት። የእግዚአብሔር መልአክ ሆይ ከግብፃውያን እርዳኝ፣ ዮሴፍ ስቃይ መከራ አጸኑበት አለችው። መልአኩም በክንፍ ምድር እየመታ ምድርን እየመታ ሄደ ከምድር 49 ክንድ ያህል ከፍ ብሎ ዮሴፍን የደበደቡት ሰዎች በሴፍ አጨዳቸው። ቁጥራቸውም ዘጠና ዘጠኝ ነው። ወደ ዮሴፍ ተመልሶ ዳሰው ዳና ወደ ድንጋዩ አውዱማ ጽፍጽፍ ዮሴፍ ጋር ሄደ። ያንን ድንጋይ ሰፍረ ሰፈር አለው ሰፍረውም ርዝመቱ አንድ መቶ ዘጠኝ ስፋቱ ሰላሳ ዘጠኝ ሆነ። ያቺ ድንጋይ አነሳና ወረወራትና ከምድር በታችም ገንዳ አደረጋት። ከዚያም በኋላ ተሰውራ ተሰውራቸውና ወደ ሰማይ ወጣ። በዛም ጊዜ ሄደችና ቆመት ሶስት መቶ ጎኑ አርባ ዘጠኝ የሚሆን ታላቅ አውሬ ከሚኖርበት ምድር ደረሰች። እመቤታችን ማርያም ጸለየች። ሊቀ መልአኩ ገብርኤልም ተገለጸላት። በእጁም ልሳን ሁለት የሆነው ሴፍ ይዘዋል። ማርያም ሆይ የማ የማደርገውን ይዩ እንጂ አትፍሪ አላት። መልአኩም ያንን ሴፍ መዘዘና እነዛ ቃላት ጠርቶ ከሴፍ ላይ ምራቁን ተፋና ለዚያ ከይሲ አስነካው። በዚያም ጊዜ ከአስራ ሰባት ላይ ተሰነጠቀ። ከወድም ውስጥ ጥቁር ቁራ ወጣና ገብርኤልን ተሳደበ። መልአኩም በእጁ እንደ አፍ ያዘው ከእመቤታችን ከማርያም ጋር ትከራከር ዘንድ ምን ስልጣን አለህ? አለው። እርኩስ መንፈስ ያለ ጊዜ አታጥፈኝ አለው። እርሱም ጥሏት ወደ ሰማይ ወጣ። ዳግመኛም ድንገት መጥቶ ማርያም፣ ሰላምታ ላንቺ ይሁን፣ የእግዚአብሔር ሰላም ካንቺ ጋር ይሁን። ተነሽና በጸሎትሽ ከመቃብር የወጡትን ተመልከች አላት። እነዚሁም በዘመነ ቢሉ ጓደኛው ሚካኤል የእስራኤል ልጆች መርቷቸው ነበር። ከዚህም በኋላ ቅዱስ ገብርኤል ባህር ባህራን ባህርን በእግዚአብሔር ቃል አርቦ አርሶ ባን ዳርስ ዳርቦ እንዲህ ብሎ አዘዛት ባህር ወደ ቀኝና ወደ ግራ ተከፈለ። መንገዳቸው ሰጠ። እነሱ ከባህር ውስጥ ገቡ። ወንድሞቻችን ሆይ እመቤታችን ቅዱስ ቅዱስ ገብርኤል ከመላእክት ሁሉ አብልጦ እንድትወደው ወደው ይወቁ የልጇን የጌታ የኢየሱስ ክርስቶስ ልደት የምስራች ነግሯታልና፣ እርሱ እንደሚወዳት በጭንቋም ጊዜ እንዲረዳት! ረዳት ይወቁ የእኛም ጭንቀታችን ጊዜ ይርዳን። ጸሎቱና በረከቱ አገልጋዩን ይጠብቁ ይጠብቀው ለዘላለም አሚን! ምዕራፍ ሶስት የሊቀ መላኩ የቅዱስ ገብርኤል ተአምር ይህ ነው። ዮሴፍና ኒቆዲሞስ እንዲረዳቸው የምነግረው የምነግር በረከቱ ከሁላችን ይጠብቅ አሚን! ሄሮዲዮስን በምክሩ ጽኑ ቅጣትም እንዲቀጡአቸውና እንዲገድላቸው አዘዘ። ያን ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ወደ እሳቸው ወረደ፣ በብርሃን ክንፍ ሰወራቸው። በዚያም ቦታ መልአኩ መዓዛ ሸተተና፣ ሰባሪ ሰሪ ብርሃን ሞላ። እንዲሁም ብሎ ተናገረ፤ የመጥመቅ ዮሐንስ ራስ ከአመጸኞች ከሄሮድዮስ እጅ ቀመኝ ቀሚቼ የወሰድኩ እኔ ገብርኤል ነኝ። በዓለም እንዲገልጽ አደረግኩ። የአመጸኛ የሬዲዮስ አእምሮ ያጠፋው ተልቶም እንደ ሞት ያደረገው እኔ ነኝ። ይህም ከተናገረ በኋላ ተሰወረ። በረከቱ አገልጋዮቹ ይጠብቃቸው ለዛለሙ አሚን። ምዕራፍ አራት የሊቀ መልአኩ ቅዱስ ገብርኤል ተአምር ይህ ነው። አባታችን ገብረ መንፈስ ቅዱስ በክንፍ ተሸክሞ ከእግዚአብሔር ፊት አደረሰው፣ እስከ ሰባቱ ሰማያት ድረስ አወጣቸው። ደስተኛና የምስራች ነጋሪ የሚሆን የዚህ የገብርኤል ክብር ታላቅ ነው። ከመላእክቱ ሁሉ ክብሩ ድንቅ ነው። የሰው አንደበት ሊናገረው የማይችል የማይቻል የሟች ልብና ሊመረምረው የማይችል የከበረ ባይሆንስ የልጁ የልደቱን የትንሣኤውን የዕርገቱን ነገር እንድናገር በላከው ነበር። የክርስቶስ ወገን ወንድሞች ሆይ የዚህን አስታውሉ። ከዚህም ከከበሩ ባልንጀሮች መልአክ ተለይቶ ለዚህ የበቃ ማን ነው? የጌታችን ኢየሱስ ክርስቶስ ልደቱ የተሰወረውና ና የረቀቀው ምስጢር ሆኗል። የመላእክት ሁሉ ዘንድ ምስጋና የሚገባው መኖሪያቸው በሰማይ ከሆኑ ሰራዊት ሁሉ ተሰውሮ በድንግል ማይጸን ተወሰነ ብሎ መጽሐፍ እንደ ተናገረው አሁንም በልባ በፍጹም ልባችን በፍጹም ኃይላችን እንዲወድደው ከጌታው ከክርስቶስ ይለምልን ልን ዘንድ ከእመቤታችን ከወዳጁ ከቅድስት ድንግል ማርያም ይለምንልን ዘንድ ይህን የመልአኩ የመልአክ ይህን የተአምር መጽሐፍ ከቅዱሱ ወንጌል ከሰማይታት ከጻድቃን ገድል ተመልቶ የሚሰበስብ ሰው ኃጢአት ይሰርይለታል። ብልሆቹ ሰዎች ተሰብስቦ ሳለ ቀርሊዮስ ቀርሊዮስ እንደ እንዲህ የሚገባው ለሚ ለሚያደርሰው ስርዓት ይገባዋል ብሎ እንደ ተናገረ ሳሪዮስ፣ ወንድሞች ሆይ ነገርን ምንም ባስታውሱ ይቅር እንድት ሉኝ ማልዳ አለሁ። ይህን ካደረገው በሰው ፊት ክብር ሽትን አይደለም፣ ፍቅሩ ስለ ጸናብን ነው እንጂ። በሕይወቱ ቢሆን ቢሞት ቢሆን አስቡት። ይህ የወደደው መልአክ በሰማይ ዋጋን ያዘጋጅለት ዘንድ በዚህ ዓለም ማደሪያውን ያበጅለት ዘንድ ልመና አገልጋዮቹ ይጠብቁ ለዘላለሙ አሚን። ወሰን ስለሌለው ስለ ታምሩ ሁሉ ይህን ድርሳን መናገር ለምኔ ነው? ሀዘንን የምትለውጥ ደስታን ደስታ ገብርኤል ሆይ አንደበቴ መናገር አይፈጸመውምና በት በጽህፈትም ለመፈጸም ፈጽም ቀኝ እጅ ይደክማልና። ምዕራፍ አምስት በአብ እምነት በወልድ ፍቃድ በመንፈስ ቅዱስ አጋዥነት በነ ቂሎን ቤተ ክርስቲያን ታምራትና ድንቅ ሰራ ስራ የትጉሀን መላእክት አለቃ የሚሆን የቅዱስ ገብርኤል ጌትነት ክብር የሚናገር ድርሳን ተፈጸመ። በካህን በካህን በአወር ኤጅ ቤተ ክርስቲያን በተሰራ ጊዜ የሁላችንም ጠላት የሚሆን ይህ ዲያብሎስ ወደ እርሱ ስመጣ መላኩ በአማሬ በወጣት አምሳል ይታየዋል። በርግና በእርግና ስበት ሳይሆን ድካሙን ያጠፋበት ዘንድ የሚተነኩላበትም ጊዜ መራራውን ነገር ባጣፈጠ አንደ ቤት ይናገራል። አውሬውም በሚጸልዩበትም ጊዜ እባብ መስሎ ይታያል። ቅዱሳን የሚረዳ ሊቀ መላእክት ቅዱስ ገብርኤል ይመጣል። በብረትም ሰንሰለት አስሮ የተሰበሰቡትን እንዲያዩት ከላይ ይሰቅለዋል። የሊቀ መላኩ ቅዱስ ገብርኤል የታምሩ ብዛትና የረድኤቱ ኃይሉ በኒቅሎን ቤተ ክርስቲያን የሚደረግ እንጂ በዚህ ብቻ አይመስላቸውም በሀገሮች በአውራጆችም በቦታዎች ሁሉ ነው። ከነቢያት ቅዱሳን ዘንድ ለማስረዳት ክእ ህግና በኋላ የዮሐንስ ልደት ለመናገር ነቢይ ካህን ከምሆን ከዘካርያ ዘንድ በላክ የጌታችን መላልታችን ልደት ለመናገር የብርሃን ሰረገላ የምትሆን ከማርያም ዘንድ በመላክ ከተላከም ከሀዋርያ ዘንድ ልቦናቸውን ለማጽናናት በመላክ ነዳ እሳት በማጥፋት ድል ከሚነሱ ከሰማይትን ከሰማይታት ዘንድ በመላኩ የመለኮትንም ቃል ለመናገር ከደጋግ ጻድቃን ዘንድ መላክ ፍጹማን መነኮሳትን ከአባቶቻችን ቤት ለማውጣት በመላኩ

በጆሮአችን የሰማችሁትን ብልህ አዋቂ አስተዋይ ቢኖር እሳቸው እየጻፉ ቢተረጎሙ ቢመልስ የዚህ ድርሳን እጽፍ ቢሆን ነበር። ሁለት እጅ በዚህ ቀን በነቂሎን አውራ በአውር እጅ የህንጻዋን ፍጻሜ በልቅ ጳጳሱ ቃል የቅዳሴዋ ፍጹም እንደሆነ አለቆች የአለቆች አለቃ የሆኑን በቅዱስ ገብርኤል አጋዥነት የዚህ ቦታ ፍጻሜ እንዲሁም ያሳይ። ቅን የታመነ በሚሆን እግዚአብሔር ለሁላችን ለክርስቲያኖች ወገኖች ሁሉ በረከት ይስጠን። የመጽሐፍ ቃል ለመስማት በዚህ ባላችሁ በአባቶችም በወንድሞች ላይ አሚን። ያዘናችሁትን የሚረጋጋ ያጡትን የሚያበለጽግ ለራቆትም ልብስ፣ ለተራቡትም ምግብ፣ ለተጨነቁትም ጭንቀታቸውን የሚያቃልል ይህ በቸርነት የሚገኝ ይቅርታ ልመና ከኛ ጋር ይሁን አሜን። ምዕራፍ ስድስት ይቺ መጽሐፍ የጻፋት ያጻፋት ክርስቲያን በክርስቲያን እምነት ጸንቶ በልቦና ማደሪያ ለጥበብ ክፍላ የሚኖር ማርያም ፍቅሯ በልብ ውስጥ በሚያበራበት ጊዜ እንደ አሮን በደብተራ በድንኳን ይመስላል። ለክብሯ ምስጋና ያቀርብ ዘንድ የልቡ ሀሳብ እንደ በገና ይጮሃል። ለ ለበኩሯ ምስጋና በድርሳን ቃል እያዘጋጀ እርሷም ጠላቶቹም ቁራጮች በሆኑ ጭፍሮች እያጠፋቸው የጸናች የሆነች የጠላቶች አገር ስም አጠራር ታጥፋ አምባዎችን አፈርሳ ታሳየው። ከሁሉም ግን የሚበልጥ የህግ አፍራሹ ችብችቦ ቆርጦ ቆርጣት ታሳየው በፊቱ ጥላ ደስ ይበል ትበለው እርሱ ዘወትር ከእርሱ ጋር ተቀምጣ ትጠብቀው። መልኳም እያበራ የልብሷም ጫፍ እያንጸባረቀ በአያት ጊዜ ልቡ ይደሰት ዘንድ የምስራች በነገራት በእግዚያ በገብርኤል ራስ ላይ የሚያስደነግጥ ራስ ወርቅ ያቀዳጀው ለዘላለሙ አሚን።

ፈርዑንም የብዙ ብዙ አድርግ አድርጌ አብዛው። ጠላቶች ከገደል ይወድቁ ዘንድ ከእግሩ በታች ጣል። አመጻ የሚናገረው አፍ ዝጋ፣ አፍንጫውንም ሰንግ። ጉሽ ጠጅ የሚጠጡትንም ውሃ ይጠሙ። በጓዳቸው የሞት ድንጋይ መሰናከያ አኑሩ። በአንገታቸው ላይ የእሳት ሴፍ እዘዝ። ጀርባቸውን በበደል ገመድ ይገረፍ። ዘራቸውንም እንደ ቅጠል ይረገፍ የረገፍ አድርግ። እርሳቸውን በባህር በድረቅ ይጣል። በፊዳ በባህር ውስጥ የተጣለ ይሁን ለዘላለሙ አሚን። አሁንም መላው ጌታዬ የሰራ በወንጌል የተማረኩ ወገኖቼ ማረፊያ ትሆን ዘንድ አንተም እንደ ልማዴ ትዘወትር ስለ እርሱ ለምን ቁጥር የሌለ ብዙ ዘመን በደስታ ይኖር ዘንድ ሽማግሌ ሽምግልናዬ ታድሶ ወጣትነት የግል ጽህን አፍ ይመልስ ዘንድ ጸሎቴ እንደ ንጹህ ህጣን ያደረግ ትሆን ዘንድ ከቅያም ከደጋግነታችም ጋር አንድ ይሁን ዘንድ ከዚህ አምድ ወርቅ ላይ ስሙ ተጽፎ ይታየው። በዚህም በጸጥታ መረከብ ከአመጸኞች ዘመን የተሻለ የተሻገረ ይሁን ከምነሳ ጠላትና ከባዕድ ጠብ በንጹህ ክንፎች ለዘላለሙ የያዘ የተደገፈ ይሁን። ሰውና መላእክት በአንድ ቃል አሚን ይበሉ። ይህ መጽሐፍ የጻፈ ያነበበ የተረጎመ ቃሉንም የሰማው እግዚአብሔር አንድነት በመንግስቱ ሰማያት ያማረው የንግስት በመቤታችን በማርያም አማላጅነት በመላክ ሐዋርያቱን ልመና በነቢያት በሐዋርያት ልመና በጻድቃን በሰማዕታት ልመና ለዘላለም ዋሚ። ይህ መጽሐፍ የሚነገረው ገብርኤል ብስራት በነገራት በመጋቢት ቀን ነው። አባቶቻችን መምህራን ግን የገብርኤልን በዓል በታኅሳስ አስራ ዘጠኝ ቀን እንዲህ አዘዙ። እመቤታችን ማርያም ቅድስት ማርያም ደቅ ሲዮስ በሁለት ቀን አዘዘችሁ ገብርኤል ብስራት በነገረ በዓሉ አደረገላት ብላ አዘዘችሁ። ይህ በዓል በጌታችን በስቤት ምክንያት ዳን በመባል ሀገር በገብርኤልም ም በቅዳሴ ቤቱ አምሳል ነው። ወር በባተው በ10ኛ በ19ኛው ቀን በየወሩ ከአመት እስከ አመት በዓሉ አክብሮ ወደ እግዚአብሔር ይለምን ዘንድ ልመናው አማላጅነቱ ከአገልጋዮቹ ጋር ይሁን ለዘላለሙ። አሚን አሚን አሚን ይደረግልን።